ትላንት ያልኩት ነገር እየተራገበ ነው። የሚያራግቡት ደግሞ ይህ ነው፣ ለወንጌል እንቆረቆራለን የሚሉ አሁን ሰዎች ሲያራግቡ አየሁና ምንድን ነው ያልኩት? ስሜታ የነበርኩ በስሜቴ ላይ የተናገርኩ ነገር አለ። ምን አይነት ንግግር ከወንጌል ክብር የኔ ክብር ይበልጣል ብዬ ተናገርኩ። ወንጌል ባናቱ ይተከላልኩ ይሰማል ወንጌል ባናቱ ይተከል ከወንጌል ክብር የዮኒ ማኛ ክብር ይበልጣል አል ሌሎቹን፣ ለጴንጤ ወንድ ምናቶቼ ነው በደንብ አድርጌ የምነግራችሁ በደንብ እንድትሰሙ፣ መስማትም ስላለባችሁ ማለት ነው። ስለ ድኖን ቀደ ጸብ ተፈጥሯል። ሙስሊምንም ነቢዩ መሐመድ አምላክ አይደለም ነቢይ ነው ብለ እንደፈለጋችሁ ትናገራላችሁ።

ሮጣችሁ ቪዲዮ ለመስራት ተሯሯጣችሁ። እርግጠኛ ነኝ አቤላ ቡና ይሄ መልእክት ሲደርሰው ሮጦ ቪዲዮ እንደሰራ እርግጠኛ ነኝ፣ እርግጠኛ ሆኜ ነው የምናገረው። ሌሎቻችሁም በጌታንን የምትሉ ስሜት የለንም የምትወዱት ነገር ሲነካ እንዴት እንደሚያንጨረጭር አያችሁት አይደለ? አያችሁት አይደለ? ኦርቶዶክስ ስሜት የለውም፣ ሙስሊም ስሜት የለውም፣ ገዳይ ነው፣ ጨፍጫፊ ነው ስትሉ ከነበራችሁ፣ ወንጌል ባናቱ ይተከል ሲባል ለምን ተናደድክ? ለምን ተናደድክ? ለምን ስሜታዊ ሆንኩ? እውነተኛ የክርስቶስ አርበኛ ስሜት የለንም አንጣላም፣ አንሳደብም፣ እንዲህ አናደርግም የምትሉ ከሆነ ወንጌል ባናቱ ይተከል ማለት የፈለገውን ቢባል ለምን ትናደዳለህ? ወይ ለምን ተናደድክ? ለምን ተናደድሽ? ለምን ተናደድክ? አየህ። እናንተም ስሜት አይናችሁ በምትፈልጉት ነገር ሲመጣባችሁ፣ ጴንጤም አንድ አይነት ነው።